አሰላሙ ዓሌይኩም ራህመቱላሂ በረካቱ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛ እና ሱማያ ደብዳቤ ጽፋለች አይታችኋል መሰለኝ እና ለሰዒድ ከምሽቱ ስንት ሰዓት ደብዳቤ ጽፋለች፣ እያስበች ነው ያደረችው ይመስላል። ጋይ ሱማያ ስለ ሰዒድ ከአሁኑ ከሆነ አግብቶ ይዘው ይመጣ ይሆን እንደ እያለች እያስበች ነው ያደረችው ሳይነጋላት ቆንጆ ደብዳቤ ለሰዒድ ጽፋለታለች ማለት ነው። ጋይ እሱ ምን ብላ ሰዒዶ፣ እኔ ተስፋ ቆርጫለሁ። ልጆችህን ማየት ከፈለክ፣ ልጆችም ደግሞ እያሰቃዩኝ ነው። አባታችን ካገባ ልክ ተመልሶ እንደማይ ነገር እንደማያቸው ነገር ያኔ አስበው ተሰምታቸው ነው መሰለኝ እያለቀሱ አባታችንን አምጭ እያሉኝ ነው። ስለዚህ ቦሌ ላይም ቢሆን አቀባበል አረግልሃለሁ ናና፣ ልጆችህን ይ ተስፋ ቆርጫለሁ እያለች ነው ሱመያችሁ። ሱመያ ንግስቷ፣ ተስፋ ቆረጠች። ሰዒዶ አስታርቀኝ፣ አስታርቁኝ ማለት ከብዷት ሰዒድን አና ልጆችን እያለች ነው ማለት ነው። እና በነገራችን ላይ ተስፋ አኪድ ተስፋ ቆርጣ ላይ ሲጀምር ሰዒድ አያገባም ብላ ተስ ዝም ብላ ቁጭ ያለች ሰዒድ አያገባም ቀስ ብዬ እመለስበታለሁ አስቤበት፣ እና ሰዒድ ይኸው ስንት ሴቶች ሳያወጣ ስታባረር መንሲል ኢትዮጵያ ላይ ሲያቅታት፣ አሁን የመኒዋ ደግሞ እውነት እንደሆነ እንዳረጋገጠች ስታውቅ ስለዚህ ምን አለች አለች ልጆችን ናና አሳይሃለሁ፣ እኔም ተስፋ ቆርጫለሁ አለች ማለት ነው ሱመያ እና ሰይድም ደግሞ አኪድ፣ ይሄንን አይተው ሁለት ቦታ ልቡ እንደሚቆረጥ የታወቀ ነው። ጋይስ የታወቀ ነው። ሱመያ ግን ወይ ያስመሰለች ነው አውቃ ሰይድ እንዳያገባ ማለት ነው፣ እንዳያገባ መሰናክል ያን የምታደርገውን ስታጣ በዚህ መጣችለት ሙድ እየያዘችበት ማለት ነው እሱ እንዳያገባ መሰናክል ልትሆንበት እሱ አሁን ይሄን እውነት መስሎት በቃ ሱመያ ኪት ተስፋ ቆርጣለች፣ ትደረችን እንመልሰዋለሁ እንመለሳለን ምናምን ምናምን ብሎ ይሄዳል። ሲሄድ የራሱ ጉዳይ፣ እኔ መቼ እንደዚህ አልኩ፣ እኔ መቼ እንደዚህ አልኩ፣ እኔ እንደዚህ አልኩ እንጂ እንደዚህ አልኩ እንጂ እንደዚህ አልኩ እንዴ፣ እኔ ምን አገባኝ፣ አገባ አላገባ፣ ሂድና ብትፈልግ ልትለው ማለት ነው ከዛ በኋላ ስለዚህ ሰይዱ አስብበት ያኔ ልጆችም ቢሆን የትማይዱም ጤነኛ ናቸው አልহামዱሊላህ እናታቸው ጋና ያሉት ስለዚህ አግባና መስነ አግብተ ሚስተህንም ይዘ ከዛ በኋላ ሄድና ልጆችም ማየት ይችላል እውነት እንደዛ ማሰብ አለበት ሰይድ ማለት ነው ለምን በኋላ እንዳይቆጭ እውነት ያኔ ልጆችን እና እና ይተስፋ ቆርጫለው ካለች ማግባት ያቀታትን ሴት ልቧን ሳሰብር ለምን? አሁን እቺ ልጅም ማግባት ፈልጋ አዘጋጅተ ልክ የሮዛ ወለሱ ብላ መድኃኒት እንደጠጣች አኪት ልቧን ይሰበራል ነው። ስለዚህ እሷን አግብቶ በስነ ስርዓት ይዟት ሄዶ ልጆቹን ማየት ይችላል። ወለሱ ማየም ደግሞ እኔ እንደዚህ አልኩ እንጂ እንደዚህ አላልኩም ብላ ከምትሸሽ ያን ጊዜ አይቆጭም። ለምን ሚስትህን ይዛሃል ማለት ነው። ስለዚህ ሱመያ ደግሞ ሲጀማ ወይ ቅናትም ቅናትም እኮ ወይ ላኢላ ቅናትም በጣም አለባት እና ወይ ደግሞ መመለስን ፈልጋ ይሆናል። አሁን መቼስ እችን ካገባ በቃ አሁን አገባለሁ አገባለሁ የሚለው ራሱ ይቆርጥለታል። እሱም እሱ ራሱ ወደ ቤት ይመለሳል ማለት ነው። ስለሷ ራሱ ትዝ አይለውም። ለዚህ ስለሆነ ቶሎ ድረስልኝ ድረሱልኝ እንዲመጣው ማታ ራሱ እየነጋልኝ አይደለም፣ ምሽቱ እየነጋልኝ አይደለም ብላ ቶሎ ደብዳቤ ጽፋለች ለሰኢ። ስለዚህ ጋይ ሰስቲ እናንተ ምን ትላላችሁ? እውነት ሱመያ መታረቅ ፈልጋ ነው ወይስ ሰዒድ ላይ ሰዒድ እንዳያገባ መሰናክል ልትሆንበት ነው? ግራ ያጋባል። ይሄ ሁላ ግን ከሆነ ሰዒድ እንዳይሸወት ሚስቱን ይችል ሊያገባት ያቅዳ አግብቶ ይዟት ወደ ኢትዮጵያ ገብቶ ከዛ ነው እዚ ቦታ ላይ መመለስም ከፈለገች መመለስ አለወሳለን። እንደዛ ይሻለዋል። ተሸውዶ ግን ሱማይ ይሄንን አይቶ ቶሎ እቺንም ትቷል ምናምን ምናምን አርግቶ ከሄደ ቀላጠ ዘሩ ቀላጠ። በዛው እንደዛ ነው ጋይስ። ግን ለማንኛውም ሱማያ እያለቃቀሰች ነው። ሀሳቧ ሁሉ ነገር ሰዒድ ጋ ነው በቃ ያለው። እሷ ምንም መተዋል ቻለችም። ስለዚህ መመለስን ፈልጋ ይሆናል። ወይ ስጀመር ሰዒድ እራሱ እንዳያገባል ትፈልጋለች ይመስላል። ያኔ ምንም የታወቀ ነገር የለም ስለሷ። ወይ አፋውታ መመለስ አትፈልግ ሄዳ ራስ በራሷ ራስ ማግኘት እኮ ትችላለች። ሰዒድ ሄዳ ማናገር አትፈልግ ያኔ ምን ችግር አለው? ስለዚህ ግራ ያጋባል። ለማንኛውም ጋይስ ላይክ እያደረጋችሁ ቪዲዮዬን እንግዲህ ልክ ሱመያ ቁጭ ብላ ሰዒድን እንደምትጠብቅ እኛም የእሷን ቪዲዮ እየጠበቅን ነው። እንደዛ ነው እንግዲህ ጋይስ፣ ይሄ ላይክ እያደረጋችሁ ሰብስክራይብም አድርጉኝ እስቲ በደንብ።